አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ደህና ነን። ዛሬ ከቤተሰብ ጋር ሰብሰብ ብለን ወደ አንድ ቦታ ልንሄድ ነው ማለት ነው እና በዚያውም ምን ይመስላል ሁላችን የምንለውን የምናሳያቸው ይሆናል። እስከ መጨረሻው ድረስ አብራችሁ እንቆዩ እንጋብዛለን። ሰብስክራይብ፣ ሼር እያደረጋችሁ ለምታበረታቱ እንደግትን በጣም በጣም አድርገን እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ሁላችን እንወዳችኋለን። እና እንግዲህ አሁን መንገድ ላይ ነን እንላችኋለን። ወዴት ነው የምንሄደው የሚለውን ደግሞ የምንነግራቸው ትምህርት ቤት ነው። እንግዲህ ትምህርት ቤት የህፃናት ትምህርት ቤት ይሄ ደግሞ እንደምታወት ሆስፒታሉ ነው። እንግዲህ ሆስፒታሉ ምሪት ነው። ይህም ተመርቷል፣ እንደምታውቁት በቆርቆሮ አጥረው ተመርቷል ማለት ነው። የሚገርም ጨርሰው በዛ አካባቢ ተመርቷል እንዳለ ምናምን። እንግዲህ ምሪት ነው ሚሆን ያለው አሪፍ ምሪት ደርሷቸዋል ተብለናል። እና እኛ ምሪታችንን ለማየት በጉጉት እያያልን ነው። ምሪት ነው እንላቸዋለን። ይሄ ሆስፒታል ምሪት ይባላል። ካገኛችሁ ብዙ ጊዜ የገዛችሁ አስቀምጡ፣ ቤተሰብ አዎ። በውጭ ሀገር ያላችሁ ምሪት ገዝታችሁ እገዙ፣ ጥሩ ነው እየተሸተ ነው ምሪት፣ እገዙ፣ ምሪት ገዙ እላለሁኝ። እና እንደምታዩት እኛ መንገዳችንን ቀጥለናል። ሐይቅ ነው በነገራችን ላይ ወላሂ፣ እንዲሁ ከዛ ጊዜ ወዲህ ነው እንዲወት ቸ ቀረ ሰፈር ይባላል። እና እንደምታዩት ይሄ የአዲሱ ሰፈር ሆስፒታል ነው ማለት ነው። በጣም ደስ የሚል ሆስፒታል ነው። እንደምታዩት እዚህ አካባቢ ሳር እያጨዱ ነው የሆስፒታሉን እና እዚህ ጋ ደግሞ የዶክተሮቹ ቁርስ ምናምን የሚበሉበት ነው። እና መግቢያው በዛ ነው። ይሄ ነው መግቢያው። ምሪት ስለሆነ መግቢያው በዚህ ነው። ወደ ምሪታችን ስለሆነ እኛ በዚህ ነው እንሄዳለን ማለት ነው። እንግዲህ እዚህ ጋ ደግሞ ህገወጥ ቤት ነው ምናምን እያለች የሚያዝረው። አረ ህገወጥ ነው እንዴ! ህጋዊ ይመስለኝ ምናምን እያልኩ አይተው ህገወጥ ነው እንዴ! ህጋዊ ዝሰፈረ የለም ምናምን እያለችኝ እኔም ገርሞኝ እንዴ እኔ የመሰለ ቤት ህገ ወጥ ሲሆን ምናምን እያልኩኝ ገርሜ እንደው ዝም ብዬ መንገዳችንን እንቃት፣ አንድ ማዘባጋይ እየተጫወትን እያወራን ምናምን እንደው በቃ ምን ድንጉር ነው እንደው ጨርሰው ህገ ወጥ ሁኗል እኮ የተሰራው ምናምን እያልኳት፣ አዎ ነው ነው እያለችኝ፣ እና መንገዳችንን እንቀጥለናል። እዚህ ይሄም ጨርሰው ህገ ወጥ ነው ማለት ነው። ህጋዊ የለም እዚህ ሰፈር ነው። ለውጥ በዚህ አካባቢ ህገ ወጥ ነው። መንገዱ መንገድ ነው እንጂ ለሌላ እኮ ችግር የለውም። ህገ ወጥ የሚባለው መንገድ እንዳይመታባቸው ምናምን ነው እንጂ ሌላው ኖርማል ነው። እና እንደምታዩት ደግሞ ቃጤ ደርሰናል ውሃው ማለት ነው። እዚህ ጋር ቃጤ ይባላል። መንገዳችንን ይዘናል ማለት ነው። እንግዲህ እንደምታዩት ጤፍ ይባላል። ቃጤውን ተሻግረን እንግዲህ ጤፉ ደርሰናል። ማሽላው እንደምታዩት ነው። እንግዲህ ደግሞ ማሽላ ነው። መንገዳችንን ቀጥለናል። እንግዲህ ወደ ምሪታችን መሄድ ቀጥለናል፣ እስከ መጨረሻው ድረስ አብራችሁን እየቆዩ እየጋበዝን እንደው በጣም ደስ የሚል ነበር የዛሬ ውሏችን እላችኋለሁኝ። እና እንደምታውት አሪፍ ነው እንግዲህ ምሪታችንን ለማየት ጓብተን እየሄድን ነው። ተሰብስበን ድክም ብሎናል፣ በእግራችን ነው የምንሄደው። ያን ያህል ሩቅ አይባልም ግን ደክመናል ቢሆንም። እና እንደምታዩት እንግዲህ እየሄድን ነው። እናያቸዋለን። ይህን ሰርቡ ይሆናል። አይዞሽ። እረ፣ ይሄ ምንድን ነው? እንዴው አረሙ ለብሶታል ሰው ነው እያለች ያርሙለት ምን እያልኳት። ምሬታችን እየደረስን ነው። ወደ ምሬት እየደረስን ነው። ከዛ እንደው አሁን መንገዳችን ቀጥለን በዝን ላይ ነው እንግዲህ። በዛ ላይ ነው። ምሬታችን እየተቃረብን ነው ማለት ነው። ወደ ምሬቱ እንደምታዩት ይሄ ቤት ነው ምናምን አለ። ወደ ምሬታችን እየተቃረብን ነው ማለት ነው። አዘሯ አይደክማትም እኮ ታውቃት ነው አለኝ፣ ታውቃት ነው አለኝ። ኧረ እንደው አላለ መርከሙ ምናምን እያውቋት እየሳኩባት ኩባያት ምናምን ሆነ ይደክመኛ ምናምን እያለች ከእዛ እንደምታዩት እንግዲህ ወደ ምሬታችን እየደረስን ነው። በጣም ይሄ አካባቢ ምናምን ያምራል ደግሞ በጣም አለ በጣም ያምራል። እንደምታዩት እንግዲህ በዚህ በዚህ ከብት ምናምን ያግዱበታል እቤት በዚህ ይሄ ከዚህ ጀምሮ እንግዲህ ምሪቱ ወደ ላይ ማለት ነው እንደምታዩት በዛ በሰልፍ አዲስ ምሪት ስለሆነ ነው ብዙም ቤት የሌለው። አሁን እየተሰራ ነው ያውም አሁን እየተሰራ ነው አለች እንጂ አሁን የመጀመሪያ ጊዜ ለሁለተኛው ስመጣ ምናምን አንድም የለም ነበር ምናምን ይሄኛል እኔ እንኳን የመጀመሪያ ጊዜ ለማየት ያው ከእናንተ ጋር ብሬ ለማየት እያልኩኝ፣ እንግዲህ ምሪታችን ደርሰናል። ይሄ ነው እንግዲህ የእኛ ምሪት። ይህን ይመስላል የኛ ቦታ ማለት ነው። እንግዲህ ቤተሰብ ይህን ይመስላል። እንግዲህ ሸይማ ማሙን ከዛው ቁሟል። ዘይንበብ እንደምትዋት እያየች ነው ማዘሯ ማለት ነው። ይህን ይመስላል እንግዲህ። ምን ትላላችሁ? ከዚህ ከድንጋይ አንስቶ ላይ ድረስ ማለት ነው። ከዚህ ከድንጋው ያነሳል። ቆይ በስነ ስርዓት ላሳያችሁ። ከዚህ ከድንጋይ ያነሳል። እዛ ላይ እዛ ላይ መጨረሻው ቅጠሉ ቅጠሉ አካባቢ እንደምታዩት ይሄ ነው። ከዚህ እዛ ላይ ማለት ነው እንግዲህ። የተቆለለው ድንጋይ ያው አሪፍ ቦታ ነው ምናምን። ከጎን ከታች እየሰሩ ነው እንደምታዩት። ከጎንም ተሰርቷል። የኛ ከጎን አንድ ያለች ከዛ ለጣቂ ይሄ ተሰርቷል ማለት ነው። እንደምታዩት ይሄ መሬት ነው ጨርሶ። ይሄ በነገራችን ላይ ይሄ ከጥቁር ከተመረገው ቤት ወደዚህ ያለው ወደዚህ አንድ ነው ሁለት ነጥብ ተሽጧል አሉ፣ ሁለት ሚሊዮን ብር ማለት ነው ቦታው። በጣም እኔ ገርሞኝ ማለት ነው። ቤት ተሰርቶ ስንት ልሸጥ ነው ምናምን እያልኩኝ እኔ በጣም ደንቆኛል የምር። እንግዲህ አስቡት ቦታ ሳይሰራ ሁለነት ቤት ተሸጠ ቦታው እንትን ብሎ ስንት ልሸጥ ነው ምናምን ብዬ በጣም አጅቦኝ ገርሞኛል። የምር ግሬም ገርሞኛል። አላበቃለሁ። እና እንደምታወት የኛ መሬት ቤት ይህን ይመስላል። ከላይ እንግዲህ የመኪና መንገድ አለው አስፋልት ከላይ ከኛ ማለት ነው እና እንደምታወት ይህን ድንጋዋ ይችን ይሄ ተሽጧል። ይሄ ነው ነጥብ ተሸጠ ያልኳቸው እንደምታዋት ይችን አፈር ድካዋ የኛ ከዚህ ጀምሮ እንግዲህ እዛ ወዳ እዛ ታይ ድንጋው ድረስ ማለት ነው። ይች የተሸጠ ይሆናት እዛ ወደ ድረስ ድንጋዋ ከዛ ሁለት ነጥብ የተሸጠ ይሆናት ማለት ነው። በጣም የሚገርም ነው። እንግዲህ አስቡት። በነገራችን ላይ ምሪት መግዛት የምትፈልጉ ካላችሁ በውስጥ መስመር አናግሩኝ፣ ስልኪ ባዮ ላይ ያለ በውስጥ መስመር አናግር እና እንደምታዩት፣ ይሄን ይመስላል ቤቱ። የሚገርም ቤት ተሰርቷል ከጎን ማለት ነው። አሰራሩም ልክ እንደዚህ ነው። በቃ ሐይቅ ላይ ምሪት የምትፈልጉ ካላችሁ በውስጥ መስመር አናግር እና፣ ይሄን ይመስላል እንትኑ ቤቱ ማለት ነው። እስኪ እዩት ይሄንን ቦታ እኛ አያቴች ከዚች እዚህ ከዛ እዛ ታይ ወደ ታች እንደዚህ ነው የሚሰራው። ኤል አድርጎ ወደ ታች ነው የሚሰራው። ገባችሁ? ለዛ ነው ከጎንና ከጎን ጠባብ የሆነ ከዚህ ወደታችው እዛ ታይ ይሄዳል ማለት ነው። እንግዲህ ከጎን ጠባብ ናት፣ አሰራሩ ይሄ አሁን ያሳየኋችሁ ቤት ነው። እንግዲህ ይህን ይመስላል የእኛ ምሪትም፣ አያት ብዛች ካባ አያታችን ናች ካባ ማለት ነው። ከዛ ከዛ እዛ ታይ ይሄዳል፣ እዛ ድንጋው ነው ከዚህ ማለት ነው። ወይ በስነ ስርዓት ላሳያችሁ። እንግዲህ እንደምታዩት ከዚህ ከግሬ አንስቶ እዛ ታች ድንጋው ይደርሳል ማለት ነው። እንግዲህ ምን ይመስላል፣ እንደታያችሁት ቤተሰብ በጣም ተመችቷችኋል፣ እና ይህን ይመስላል። አሁን ምሪታችንንም በጣም ደስ ብሎ እና አይተን ምናምን እየወጣን ነው። እንግዲህ ደግሞ እዚህ መካነ ሰላም ተፈናቃዮቹ ኦነግ ሸን ያባረራቸውን አይተን አዝነን እንደው አላይ ዝርያችሁ ምናምን እያንን በቴንዳ እየተሸፋፈኑ ነው የሚኖሩት።